ስንል ልንገረክ እንዱ ይባላለሁ ከሰሞች በኋላ ወረዳ ቋሪት ከጃቢ ጠና ነው ታፍሽ የገባሁት የተገኘሁበት እዚህ አካባቢ ግን ወንድም አለኝ። እሱን ለማውጣት ፈልጄ ነበረ ስልክ ስተ ከዚ ግ ምና ብለው አስገድደው ወደ ሰላም አስከባሪ እንዲቀላቀል አድርገውኛል። ስልጠናም አላሰለጠኑም አንድ ወር ለሁለት ወር አላሰለጠኑ ወደ ኬላ ነው እንድንሄድ እኛ እነሱ ያደረጉ። ኬላ ሄደን የምናውቀውን ሰው ፋኖ ካገኘን እንድንዝ ነው የፈለጉ እነሱ አሞካክራቸው እንደዚያ ነው። ይሄ ደግሞ ሊሆን አይችልም። እኔ ሁለት ፋኖች ነው ሶስት ፋኖች እያየው ለቅጫቸው አለ። ምክንያቱም በቀል ነው አይቻልም። እንደዚህ ማድረግ አይቻልም። እኛ እርስ በርሳችን እንብላለ አይገባም። ግን ውስጤን በውስጤ አድርጌ ሳምንት ሳንቆይ ትሄዳላችሁ ማልተባልን ምንም አልተባልን አንስቶ ወደ ቋሪትና ገነት አቦ ህደን ተቆጣጥረን እሱን እዚያና እዚያ እያልን ፋኖ የሚባል እና ጠፋለን ይላሉ። ይሄ ፍጹም ሊሆንላቸው አይችልም። በቃ ይገባኛል። ፍጹም ፈጽሞ በቃ እነሱ ይሄ አይሳካላቸውም። በቃ ምክንያቱም ንጹህ የንጹሃን ደም ነው። ንጹሃን እያለቀ ነው ያለ። ስለዚህ መከላከያ ላይ ውስጥ እንኳን የማያቸው እንደዚህ እዚያው ቀረር ላይ ያሉ አድማ በታኞች አሉ። እፉነት ሰላም ማለት ነው አሉ እርስ በርስ እየተብላሉ ነው ያለ። እነሱን እንኳ ማለት ነው እርስ በርስ ለምን አንተ ከእናት ጋር ታወራለህ ተብሎ የሚገደልበት ለምን ከስለ ፋኖ ታወራለህ ተብሎ የሚገደልበት የሚረሸንበት እና ደግሞ ለምን ሙዚቃ ትለቃለህ የፋኖ ቀርቶ ለምን ትለቃለ? ያዳምጽ ምን ችግር አለ? ወኝ አይደለ ለምን ትለቃለ ቀርቶ ተብሎ የሚረሸንበት ሁኔታ ሲተኝ ነው ቆየ ሻይ ሽጠው የሚያሩትን ቤት ማልቀራቸው ይበረገሩት ይገው ምርኮኛ ይረሽናሉ ያው ምርኮኛ ገበሬ የሸሽቶ ወደ እኛ ላይ እንኳን ማታ ላይ የሆነ መንገድ እየመጣን እያለ ለምሳሌ ወደ ገለታ ቦይ እየገባን በዚህ ከሮቢት ወደ ላይ ጫካ ላይ እየመጣን እያለ የሆነ ሰውዬ ለሊት ይዘው እሱን አስሯውጣ ሊረሽኑት አይረሽኑት ብሎት እንግዲህ አላየሁም፣ ከልቼ ስለመጣሁኝ አላየኋቸውም። ግን እሱኛው እንደሚረሸን ነው ሲያወሩ የነበረ ደግሞ የሚረሽኑታል። የሆነ ቁመ ጠብቀኝ መሳሪያ ላይ ነው እሱን ይረሽኑታል። እንረሽኗለን እያሉ የነበረ እና መንግስት በቃ ጥሩ ስራ እየሰራ አይደለም። ፋኖ ሆኜ መዋጋት እፈልጋለሁ። መንግስትም ከመንግስት መንግስት ማጥቃት እፈልጋለሁ። በቃ ይገርፋሉ። በቃ እግጅን እንዲያድገው ገጥመው ወደ ኋላ እንዲያድገው ገጥመው አስረው የስምንት ቁጥር ነው ምናምን ነው መሰለኝ እንዲያደርገው ገጥመው ሲያሰቃዩ ነው የሚሉት። ንጹሃ ነው አማራን ለምን አነሳ አማራን ለምን ይደግፋል ፋኖ ለምን ይላል ተብሎ ማለት ነው እንግዲያ ፋኖ ትግል ያኛው እኛ እዚያን ገብተን እንናወራም አንችልም። ታቅመናል በቃ ለምን ለምን መንግስት ሊያቅብ ይችላል? በእጁ ይዞኛል አይደለ? ለምን ስለ ፋኖ ነው ባወራስ ምን ችግር አለው? ግን እንደዚህ ያለ ይደግፋ እንትን ያቅቡናል፣ ይደበድቡናል፣ ያሰቃዩናል። በግድ እንድንዋጋ ያደርጉናል። ከወንድሞቻችን ከእህቶቻችን ጋራ ከእናት አባቴ ጋራ እንድዋጋ እነሱ ሞክረው ነበር ግን አላማቸው ከሽፎባቸዋል። መከላከያ ላይ ውስጥ እንኳን የማያቸው እንደዚህ እዚያው ቀረር ላይ ያሉ አድማ በትኖች አሉ። እፉነት ሰላም ማለት ነው አሉ እርስ በእርስ እየተብላሉ ነው ያለ። እነሱን እንኳ ማለት ነው እርስ ወደ ማክሰኝ ስንመጣ ያው ዝም ብሎ እነሱ መስሏቸው ነው እንጂ እነሱ እየሞቱ አልሞትንም ነው የሚሉ መቼም ቢሆን ሊመቸም አልሞትንም ነው እንጂ ሞት ላይ አይሉም እነሱ። በቃ ያየሁት አለ ባይኔ ወደ አስራ ዘጠኝ ቁስለኛ ወደ ሀያ ምናምን እየሞተ ነው ያውቃሉ። እኔ ያየሁት ያላየሁት ስማችሁ ከዚያም በላይ ነው የሞተ ያለ ይህ ሊሆን ስለማይችል እኔም እስካሁን ድረስ እንደዚህ ቆይቻለሁኝ። አንድ ወር ከምናምን ሆነኛል፣ ተገባሁኝ። ስልጠናም አልሰጠኝ መሳሪያም አልሰጡንም። ዝም ብለው እህዱ ግቡ፣ እኛ በቃ እኛ መሪ ሆነ ናቸውና እኛ የከኔ ነው ፋኑ እያልን እየጠቆምን እንድናስዛቸውና ህዝባችን፣ ህዝባችን ከወንድሜ ጋራ እንድብላላ ነው እንጂ የፈለጉ እነሱ እውነት ለሀገር ተቆርቁሮ አይደለም። እነሱ ሌባ ናቸው፣ ዘራፊ ናቸው፣ ዘራፊ ናቸው። ገነት አቦ ላይ ስንገባየ ለሰላም ከሆነ መች እንደዚህ ላይ ማክሰኝም፣ እንደዚህ ዘርፈዋል፣ ዘርፈዋል። ገነት ታቦ ላይ ማችም ተውት። ያልተቃጠለ ሞተር የለም፣ ያልተከፈተ ቤት የለም፣ ያልተቃጠለ ንብረት ቤት የለም። ሁሉም ነገር ነው የወደመባቸው። ያ ማለት ንጹሕ የንጹሐን የእኛ እህቶች ወንድሞች፣ እኔ ተቃጠለ። እኔ ዚያን ሰዓት አንገቴ እንደደፉ አው፣ አንገቴ እንደደፉ ከዚያ በኋላ እኔ ክጃቸው ወጣሁኝ፣ ክጃቸው። አው እነሱ በፊትም እዚያ ዞን ውስጥ እያለን ፋኖ እንደሚረሽነን ፋኖ በቃ ጨካኝ ረራ እንደሌለው ምናምን ነው ሲያስተምሩ የነበረ። በቃ አንድ ጥፍር ያወልቃል ይላሉ፣ እጅ ቆምጣል ይላሉ፣ እግር ቆምጣሉ ይላሉ፣ ከፈለገ ደግሞ ይረሽናል ለሚሉን እዚ እኛን ሲያስተምሩ እንዲያርገው ነው የሚያስተምሩን የእነሱ ፖለቲካቸው ይ ነው። እኔ ግን ወጥቻ ሳይው ከድቻቸው። ከወጣው በኋላ ሳያቸው ፋኖም በዚህን ሁኔታ እኔ አልጠበኩትም። እኔ በጣም ደስ ያለኝ በቃ አቀባብላቸው ራሱ አንዲት ጉዳት አንዲት ጉዳትም አልደረሰብኝም። ሰብአዊ ቦታ እንደተጠበቀ ነው። እስካሁን ድረስ አንዲት ጉዳት አልደረሰብኝም። በክብር ነው የተቀበሉኝ፣ በክብር ተቀብለውኛል። በክብር እንግዲህ ያው ከነሱ ጋር ደግሞ አንድ ላይ ሆኜ ፋኖ ሆኜ ከፋኖ ጋር ተቀላቅዬ ለመዋጋት መንግስትን አንድ ቦታ ላይ የነሱን ሬሳ ሰብስብ መቅበር እኔ እፈልጋለሁ። የተማረከ ምናምን እንደዚህ ረራ የላቸውም በቃ ይረሸናሉ፣ ይረሸናሉ፣ ረራ የላቸውም። በጣም አስከፊ ስራ ነው የሚሰራ። አማራ የሆናችሁ ይህ ትግል መቼውም ቢሆን መቼውም አይቆምም። እንታገላለን እንታገላለን፣ ግን ትግሉ ግን አንድ ስለሆን ነው። አማራ ያነቃ ብዙ አለ። ንቃ ንቃ፣ አስብበት፣ ተኝተህም ምን ብለህም አስብ። ከፋኖ ነው ጎን እንሆን። እንደዚሁም መከላከያም ሆነ አድማበትን ንጹሃን የነጹሃን እንደማታፈሱ ሰው ዜ ነው ባላሉ ከጎምት ትድዋሮ ቀበል የመጣው ወረዳ ቋሪት እና አሁን የመጣው እኔ የምኖረው ከበረሃ ነው። በረሃ ሳር ስኖሬ መጥቼ ጃቢ ወረዳ መጥቼ እዚያ ላይ ታፈስኩኝ ታፍሸ ስገባ አልሰለጠንሁም ወስጄ ወስደው ኬላ ላይ ጣሉኝ። ኬላ ላይ ሲጥሉኝ ኋላ ምክር ሲገቡ በቃ ፋኑ አይረባም፣ ፋኑ እንደዚህ በቃ እየሰረቀ ነው የሚኖር። ይላሉ እና እኔ እንደማይጠቅም አይቸው ልቤን አንዳርጌ ቆጀሁኝ ቆጅቼ ስመጣ ከምሽቱ አንድ ሰዓት በእግራችን ስንመጣ ቋሪት ስንገባ ትታጠቃላችሁ በባዶ ጀሊያችን ነርተው አመጡን። በባዶ ጀሊያችን ነርተው ሲያመጡን ትታጠቃላችሁ ብሎ ማክሰኝት ላይ ሌሊት ውጊያ ሊገቡ ሲሉ ከድቼ ወጣሁን። መጥቼ ግን ፋኖ በቃ ጥፍር ይነቅላል ይገላል ተብሎ ነበር። አሁን ያለውን ነገር ጠላ ገዝቶ ምን ብሎ እንጀራ ብልቶ ነው የሸኘን። ምንም አይገልም። እንደነሱ አባባል ቢሆን እኛ በጣም ድንጋጤ ላይ ነበር፣ ግን በሰላም ነው። አይቀበለኝም ፋኖ ወጄ ነበር። ተቀብሎኛል። መከላከያ እና አድማበትን በቃ ፋኖ ነው እየተባለ በጣም እየተረሸነ ነው።